ሰላማዊና ምቹ ክልል የመፍጠር ስራችን ለአፍታም ቢሆን አይቋረጥም ሲሉ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ አሕመዲን መሐመድ ተናገሩ። ከፍተኛ የክልልና የዞን የስራ ኃላፊዎች በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ከሚገኙ ነዋሪዎች ጋር ህዝባዊ የሰላም ውይይት አካሂደዋል። ሰለሞን አሰፌ በአማራ ክልል ከወቅታዊ የሰላምና ጸጥታ ጉዳዮች ጋር በተያያዘ ህዝባዊ የውይይት መድረኮች እየተካሄዱ ነው። በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በሸንኮራ ዮሐንስና አካባቢው ካሉ ነዋሪዎች ጋር ከሰሞኑ በተደረገው ህዝባዊ ውይይት ነዋሪዎች ህጻናት ከትምህርት ገበታቸው ተነጥለዋል ነው ያሉት። ሴቶችና እናቶች የጤና አገልግሎት ማግኘት አልቻሉም። አርሶ አደሮች የልማት ስራዎቻቸውን ለመከወን ተቸግረዋል። መንግስት ሰላምን ለማምጣት ህብረተሰቡን እያወያየበት ያለው መንገድ መልካም እንደሆነ ነው ነዋሪዎቹ የተናገሩት። ታልሰራን ረሃብ ሊገባል። የተማረ ትውልድም ልናጣ ነው። እኛ አሁን ትልቁ ግራ የገባን መንግስት ራሱን በደንብ ተመልክቷሉ። ይህ ነው የሰላሙን መንገድ መጠንሰስ የሚችለው የሰላሙን መንገድ ማምጣት የሚችለው መንግስት ራሱም ነው። እነኝህን ለማብረድ እነኝህን ለመመለስ ይህን ህዝብ መሰብሰባችሁ ደህና ነው። እየሞተ እየተጸጸተ አሁን ትክክለኛ መንግስታትም የክልሉም መንግስት፣ ወረዳው፣ ሁሉም አውቆታል፣ ስህተት መሆኑን አውቋል። ካወቀ በኋላ መንግስት ማሪ ነው ይማራሉ። እነኛም የት ይሄዳሉ? ከኢትዮጵያ ምድር ክልል ውጭ ወጥተው አይሄዱ እና እንደዚህ እየተመካከሩ ትልቁ ነገር መሪ ተመሪ መሪ ይመስላል ይባላል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ ሰላም የሁሉም ነገር መሰረት መሆኑን ገልጸው በተለይም ባለፉት ጊዜያት በተፈጠረው ችግር ጸረ ልማት ኃይሎች ህዝቡን በማሰቃየት ወደ ልማት እንዳይገባ በማድረግና ወደ ውስብስብ ችግር እንዲገባና የበለጠ ጉዳት እንዲደርስበት በርካታ ሴራዎችን ሰርተዋል። የመንግስት ፍላጎት ችግሮችን በውይይት እንዲፈቱ ማድረግ ነው ብለዋል። ክላሻችሁን አንስታችሁ ከመከላከያ ጋር ስትዋጉ የነበራችሁ ከጎናችሁ ጓደኛችሁን የቀበራችሁ ወይም ደግሞ የዘመዳችሁን ልጅ አቃችሁ፣ በአጠቃላይ እዚህ አካባቢ ያለው ወጣት እንዲቀነስ ያደረጋችሁ ራሳችሁ ጸጸት ውስጥ መግባት አለባችሁ። ተሳስተን ነበር ለካ። የዞን አስተዳደር፣ የክልል አስተዳደር፣ በአጠቃላይ ብልጽግና ቀንድ ያውተን እንደምንመጣ አድርገው ነበር ሲያስተምሯችሁ የነበሩ። መንግስት ግን ለእናንተ ምን እያሰበ ነው? ለዚች ቀበሌ ምን እያሰበ ነው? ከኤጀሬ ተነስቶ እዚህ ሸንኮራ ዮሐንስ የሚመጣ የአስፋልት መንገድ እቅር ተይዞላቸዋል። በቀጣይ ጨረታ ወጥቶ ወደ ግንባታ ይገባል። ስለዚህ ባረርቲ መዞርህ ቀርቶ ከኤጀሬ ጋር በአስፋልት ትገናኛለህ። እኔ ደግሞ ምን ህልም አለኝ? የሸዋ አስተዳዳሪ ሆኜ የዚህን አካባቢ ህዝብ መጥቀም አለብኝ። የምታገለው ለህዝብ ነው። መንግስትም ደግሞ በጣም ልማታዊ ነው። ከጨፌ ዶንሳ ላይ የቆመው የአስፋልት መንገድ በዚህ በሸንኮራ ላይ አልፎ ካረርቲ ከተማ ጋር ተገናኝቶ መልካጅሎ ከፍጥነት መንገዱ ጋር መያያዝ አለበት ይህ ሽማግሌ ተቋቁሞ ከፌዴራል መንግስት ጋር መነጋገር ተጀምሯል እኮ ይሄም እንዲቆም ተደረገ ማለት ነው በውይይት መድረኩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪ እና የአማራ ክልል የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ጠላት የአማራ ክልልን የውስጥ አቅም ማዳከም እንደ ዋነኛ ስትራቴጂ አድርጎ መነሳቱን አስታውሰው መንግስት በሰራው ሰላምን የማጽናት ቁርጠኛ ተግባርም ምኞቱ ሳይሳካለት ቀርቷል። ሰላምን ማጽናት የእያንዳንዳችን ተግባር ሊሆን ይገባል ብለዋል። የሃይማኖት አባቶች የሀገር ሽማግሌዎች ለእውነት ስትሉ ደግሞ መናገርና መስራት በጣም ያስፈልጋል። ለእውነት ስትሉ ዛሬ ወታችሁ ተናግራችኋል። በጣም ነው ደስ ያለ። እውነቱን ተናግራችሁ አሁንም ለእውነት የምታደርጉትን መጣ ተደበላለቀብን መላበሉን ተባለ አሁንም ወደ ጫካ የገቡትን መመለስ መነጋገር በጣም ያስፈልጋል። በግጭት ባሉባልታና በጉልበተኞች በአፈሙዝ በሚያስቡ አካላት የሚናወጥ ሳይሆን የደረጀ ማህበረሰብ እንዲፈጠር እንፈልጋለን። የደረጀ ማህበረሰብ ሲኖር ነው የልማት፣ የሰላም፣ የመልካም አስተዳደር ጥያቄዎች የሚፈቱልን። የደረጀ ማህበረሰብ ሲኖር ነው ሀሳብ አደራጅቶ ጥያቄዎቹን አቅርቡ ምላሽ የሚመለስልን። ለልጆቻችን ስንል ደርጅተን በአግባቡ ሰላምን እያረጋገጥ እንስራ